የመኖሪያ ቤት የሚያስወድደው አዋጅ እንዳይጸድቅ ከባድ ክርክር ተካሄደ። የሪል ስቴት አልሚዎች ማህበር በዘርፉ ለሚስተዋሉ ችግሮች መፍትሔ ሊሰጥ መሆኑ ተገለጸ። የሀገራችን ግዙፍና ዘመናዊ ሞል እየተገነባ መሆኑ ተገለጸ። የኢትዮጵያ ባለስልጣን ከዶናልድ ትራምፕ ጋር ተወያዩ። የሰራተኞች መነሻ የደሞዝ ወለል 8384 ብር እንዲሆን ተጠየቀ።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 ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን ለወዳጅ ዘመድም አጋሩልን፣ እናመሰግናለን። የሪል ስቴት አልሚዎች ማህበር በዘርፉ ለሚስተዋሉ ችግሮች መፍትሄ ሊሰጥ መሆኑ ተገለጸ። የኢትዮጵያ ሪል ስቴት አልሚዎች ማህበር ባለፉት ወራት ተቋቁሞ ወደ ስራ የገባ ማህበር ሲሆን ከሰሞኑ ባካሄደው መድረክ ተስፋ ስጪ ስራዎች መጀመሩን አስታውቋል። ማህበሩ ሀገሪቱ ላለፉት በርካታ ዓመታት በሪል ስቴቱ ዘርፍ በከፍተኛ ደረጃ በፋይናንስ አቅርቦት ችግር መፈተኗን ይገልጻል። የማህበሩ ፕሬዚደንት አቶ አለማየሁ ከተማ በፋይናንስ ችግር በርካታ ሪል ስቴቶች መስራት ከሚችሉት በታች እየሰሩ መሆናቸውን እና ገዥዎችም ቤታቸውን በሚፈልጉበት ወቅት እየተሰጣቸው አለመሆኑን ይናገራሉ። አክለውም ሪልስቴት አልሚዎች ከባንኮች የሚበደሩት በአጭር ጊዜ ለመመለስ ነው፣ ይህ ደግሞ ዘርፉ እንዲፈተን ካደረጉት ችግሮች መካከል አንዱ ነው ብለዋል። ይህንን የፋይናንስ ችግር ለመቅረፍ ማህበሩ ከሀገር ውስጥና ከውጭ ሀገራት ለቤት ልማት የሚውል በአነስተኛ የብድር ወለድ አገልግሎት ለማመቻቸት ከመንግስትና ከዓለም አቀፍ አበዳሪዎች ጋር እየተነጋገረ መሆኑን ገልጸዋል። ይህ የብድር አገልግሎት አልሚዎች በሚፈልጉት ልክ መስራት እንዲችሉ እና የቤት ፈላጊውን ቁጥር ለመቀነስ ሰፊ ድርሻ ይኖረዋል ሲሉ ተናግረዋል። ይህ ማህበሩ ተስፋ ጣሉብኝ ካላቸው ጉዳዮች አንዱ ነው። ከዚህ በዘለለ ባለፉት 30 ዓመታት ዘርፉን የፈተኑ የነበሩ ተግዳሮቶችንና መልካም ነገሮችን የሚያሳይ ጥናት ለማካሄድ በዝግጅት ላይ መሆኑንና በእቅድ ደረጃ መያዙን ተናግረዋል። ሌላው ማህበሩ ከተቋቋመ በኋላ በቤት ገዢዎችና በአልሚዎች መካከል የሚፈጠሩ አለመግባባቶችን የሚፈታ ከህግ ከመንግስትና ከንብረት ገማች ባለሙያዎች በአንድ ላይ በማዋቀር የግልግል ዳኛ በማቋቋም ላይ መሆኑን የገለጸበት ነው። ይህም ዜጎች ቤት ገዝተው 10 ዓመትና ከዚያ በላይ የሚቆዩበትን እንዲሁም ቀላል የሆኑ ችግሮች ወደ መደበኛ ፍርድ ቤት የሚሄዱበትን ሂደት ለማስቀረት ያለመ ስለመሆኑ ነው የተገለጸው። ባለፉት ዓመታት ሪል ስቴት ከገዙት ውስጥ ከግማሽ በላይ የሚሆኑት ቤት በመግዛታቸው ደስተኛ አይደሉም። ምክንያታቸውም በውላቸው መሰረት ቤቱን አጠናቅቆ አለመረከብ የጥራት ቁለት፣ የዋጋ ጭማሪና ሌሎች ምክንያቶች ይጠቀሳሉ። ማህበሩ እኚህንና መሰል በዘርፉ የሚስተዋሉ ችግሮች ከፊቱ ቢኖሩም ይህንን ለመቅረፍ ስራ ጀምሬ ያለሁ ብሏል። የሰራተኞች መነሻ የደሞዝ ወለል 8384 ብር እንዲሆን ተጠየቀ። ወራዊ ደሞዛቸው እስከ 8384 ብር የሆነ ሰራተኞች ከግብር ነፃ እንዲሆኑ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰመኮ ለመንግስት ጥያቄ ማቅረቡን ገልጿል። የኢሰመኮ ፕሬዚደንት አቶ ካሳሁን ፎሎ ለሪፖርተር እንዳሉት ወራዊ ደሞዛቸው እስከ 8384 ብር የሆነ ተቀጣሪ ሰራተኞች ከግብር ነፃ እንዲደረጉ ለመንግስት ጥያቄ አቅርበዋል። የገንዘብ ሚኒስቴር ላለፉት 9 ዓመታት በስራ ላይ ቆይቷል የተባለውን የገቢ ግብር አዋጅ 979 ህዝባር 2008 ለማሻሻል ጉዳዩ ይመለከታቸዋል ከተባሉ ባለድርሻዎች ጋር ውይይት በማድረግ ላይ ይገኛል። በዚሁ ማሻሻያ ረቂቅ አዋጅ እስከ 2 ሺህ ብር የሚከፈላቸው ሰራተኞች ከግብር ነፃ እንዲሆኑ ተደንግጓል። ኢሰመኮ እስከ 8384 ብር ድረስ የሚከፈላቸው ተቀጣሪዎች ከግብር ነጻ እንዲሆኑ ለገንዘብ ሚኒስቴር በደብዳቤ እንደጠየቀ አስታውቋል። አቶ ካሳሁን በዓለም ባንክ መረጃ መሰረት እለታዊ ገቢው ከ3 ዶላር በታች የሆነ ሰው ድሃ በመሆኑ የመንግስት የገቢ ግብር በዚህ ወለል ስር ያሉ ተቀጣሪዎችን ታሳቢ ሊያደርግ ይገባል ብለዋል። በማንኛውም ቀጣሪ ተቋማት የሚሰሩ ሰራተኞች በወር ከ8384 ብር እስከ 22974 ብር ደሞዝ የሚያገኙ ሰራተኞች አስር በመቶ ግብር እንዲጣልባቸው መንግስትን መጠየቁን ይሰመኮ ገልጿል። ከ22975 እስከ 44530 ብር ወራዊ ደሞዝ ተከፋዮች የ15 በመቶ ከ44531 እስከ 72336 ብር የሚከፈላቸው ደግሞ 20 በመቶ እንዲሁም ከ72337 እስከ 17449 ብር የ25 በመቶ ግብር እንዲጣልባቸው የሰመኮ በደብዳቤው አሳስበዋል። ከ17450 እስከ 150107 ብር ድረስ የሚከፈላቸው ሰራተኞች 30 በመቶ ግብር እንዲሁም 15 108 ብር እና ከዚያ በላይ የሚከፈላቸው ተቀጣሪ ሰራተኞች ደግሞ 37 በመቶ ግብር እንዲከፍሉ ለመንግስት ባቀረበው ደብዳቤ ሰመኩ መጠየቁን ገልጿል። አሁን በስራ ላይ ባለው የሰራተኞች የገቢ ግብር አዋጅ መሰረት እስከ 600 ብር ድረስ የሚከፈላቸው ሰራተኞች ከግብር ነጻ ሲሆኑ፣ ከ10900 ብር ጀምሮ ደግሞ 35 በመቶ ግብር እንዲከፍሉ ይገደዳሉ። የገንዘብ ሚኒስቴር ከአንድ ሳምንት በፊት ለውይይት ይፋ ባደረገው የገቢ ግብር ማሻሻያ ረቂቅ አዋጅ መሰረት 1200 ብር፣ 1600 ብር እና 2000 ብር ወራዊ ደሞዝተኞች ከግብር ነጻ እንዲደረጉ ድንጋጌ መኖሩ ይታወሳል። የመንግስት የገቢ ግብር ማሻሻያው ሰራተኞች ያለባቸውን ወቅታዊ የኢኮኖሚ ሁኔታ ታሳቢ ያላደረገ እንደሆነ የተለያዩ የውይይት ተሳታፊዎች አስተያየት መስጠታቸው አይዘነጋም። የመኖሪያ ቤት የሚያስወድደው አዋጅ እንዳይጸድቅ ከባድ ክርክር ተካሄደ። የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ እንዲሆኑ የሚፈቅደው ረቂቅ አዋጅ ከህገ መንግስቱ ጋር ይጻረራል የሚል ትችት ቀረበበት። በረቂቅ አዋጁ መሰረት የውጭ ዜጎች 150000 ዶላር አነስተኛ የገንዘብ መጠንን እና ሌሎች ቅድመ ሁኔታዎችን ካሟሉ በኢትዮጵያ የመኖሪያ ቤት ባለቤት እንዲሆኑ የሚያስችላቸውን መብት ይሰጣል። የከተማ መሰረተ ልማትና ትራንስፖርት እንዲሁም የህግና ፍትህ ጉዳዮች ቋሚ ኮሚቴዎች በረቂቁ ላይ ከባለድርሻ አካላት ጋር ውይይት ያካሂዱ ሲሆን አዋጁ የመኖሪያ ቤት ዋጋን ይበልጥ ሊያንረው ይችላል የሚል ስጋት ተነስቶበታል። በዚህም ጉዳይ ላይ የሞቀና የጦፈ ክርክር ተደርጎበታል። የከተማና መሰረተ ልማት ሚኒስቴር በበኩሉ ረቂቃዎቹ የሪል ስቴት ኢንቨስትመንት እድሎችን በማስፋትና የግል የቤት አልሚዎችን በማበረታታት የቤት አቅርቦት ችግርን የሚያቃልል ይሆናል የሚል ምላሽ ሰጥቶበታል። የኢትዮጵያ ባለስልጣን ከዶናልድ ትራምፕ ጋር ተወያዩ። በአሜሪካ የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ብናልፍ አንዱ አለም ከፕሬዝደንት ዶናልድ ጄ ትራምፕ ጋር በነጩ ቤተ መንግስት ተገናኝተው ተወያይተዋል። አምባሳደር ብናልፍ ነጩ ቤተ መንግስት ሲደርሱ በኢትዮጵያና በአሜሪካ መካከል ያለውን የረጅም ጊዜ ግንኙነት የሚያንጸባርቅ ዲፕሎማሲያዊ አቀባበል እንደተደረገላቸው ተመልክተዋል። ይህ የመጀመሪያ ግንኙነት በቀጣይ ጊዜያት ለሚደረጉ በርካታ ውይይቶች መጠናከር ትልቅ አስተዋጽኦ ይኖረዋል የተባለ ሲሆን አምባሳደሩ ከፕሬዝደንት ትራምፕ ጋር ተገናኝተው ስላደረጉት ውይይት በይፋ የተገለጸ ነገር የለም። ኢትዮጵያና አሜሪካ ከ120 ዓመታት በላይ የዘለቀ ጠንካራ ግንኙነት ያላቸው ሲሆን በሁለቱ ሀገራት መካከል እንደ ሰላም፣ ጸጥታና ኢኮኖሚያዊ መስኮች ጠንካራ አጋርነት ከመፍጠር አንጻር ያሉ እድሎችም ሰፊ መሆኑ ተመላክቷል። አምባሳደር ብናልፍ አንዷለም በውይይቱ ወቅት የተገኙትን ስቴት ሴክሬታሪ ማርኮ ሮቢዮ ጋርም መገናኘታቸው ተነግረዋል። የሀገራችን ግዙፍና ዘመናዊ ሞል እየተገነባ መሆኑ ተገለጸ። በአዲስ አበባ ከተማ በፒያሳ መልሶ ማልማት ከሚገነቡት ሞሎች መካከል አንዱ በሀገሪቱ በግዝፈትና በዘመናዊነት ቀዳሚው እንደሚሆን ክብርት ከንቲባ አዳነች አቤቤ ገልጸዋል። ከንቲባዋ በማኅበራዊ ትስስር ገጻቸው ባሰፈሩት መልእክት በመሀል አራዳ ከታሪካዊው የአድዋ ድል መታሰቢያ ጋር ተሰናስሎ ሶስት ግዙፍና ዘመናዊ ሞሎች፣ አፓርትመንቶች ከአራዳ ፓርክና የወንዝ ዳርቻ ልማት ጋር ተናበው አካባቢውን ሁሉ አስውበው መንፈሳችንን ሊያድሱ ኢኮኖሚያችንን ሊያነቃቁ ሰፊ የስራ ዕድል ሊፈጥሩና ተወዳዳሪ ሊያደርጉን በፍጥነትና በጥራት እየተገነቡ ነው ብለዋል። ሶስቱ የሀገራችንን የግብይት ክፍተት የሚዘጉት ሞሎች በከተማ አስተዳደሩና የግል ሴክተር አጋርነት እየተገነቡ ሲሆን እነሱም የአራዳ ለግጀሪ ሞል፣ አዲስ ግራንድ ሞልና ኦሊ ሞል ናቸው። ከነዚህ ውስጥ በአይነቱ ልዩ ለሀገራችን የመጀመሪያውና ግዙፍ የሆነውን የአራዳ ለግጀሪ ሞል ግንባታን የመስክ ላይ ግምገማ አድርገናል ሲሉ አጋርተዋል። ግንባታው ከተጀመረ ገና ሰባት ወራትን ያስቆጠረ ቢሆንም ስራው በጥራትና በተያዘለት የጊዜ ሰሌዳ የተከናወነ መሆኑን ተገንዝበናል ያሉት ከንቲባዋ ግንባታው ሲጠናቀቅ የከተማችንን ገቢ ለማሳደግ፣ የስራ እድልን ለመፍጠር፣ የውጭ ምንዛሬን ለማስገኘት እና ሁሉን አይነት ግብይት ከአንድ ስፍራ ማከናወን የሚያስችልና ሌሎች አገልግሎቶችን ያሟላ በመሆኑ ፋይዳው የጎላ ይሆናል ብለዋል። አፍሪካዊ ፕሬዝዳንት እስራኤልና ኢራን ላይ እርምጃ እንደሚወስዱ ገለጹ። የጊኒ ቢሳው ፕሬዝዳንት የእስራኤልና የኢራን ጦርነት ካላቆመ ሀገሪቱ እርምጃ ልትወስድ ትችላለች ሲሉ አስጠነቀቁ። የጊኒ ቢሳው ፕሬዝደንት ኦማሮ ሲሶኮ ኤምባሎ እስራኤልእና ኢራን ግጭታቸውን እንዲያቆሙ አሳስበዋል። ፕሬዝደንቱ አክለውም ሀገራቸው ግጭቱን ለማስቆም እርምጃዎች ልትወስድ እንደምትችል አስጠንቅቀዋል። ሴሴኮ አምቤሎ ማስጠንቀቂያውን የሰጡት ከቢሳዎ አየር ማረፊያ ከሳፊም ከተማ ጋር የሚያገናኛቸው በቻይና ትብብር የተገነባው የጊኒ ቢሳዎ የመጀመሪያው 8.2 ኪሎ ሜትር አውራ ጎዳና ሲመረቅ ባደረጉት ንግግር ነው። በምርቃቱ ላይ ለተገኙት ሰዎች ንግግር ያደረጉት የጊኒ ቢሳዊ ፕሬዝደንት አለም በተለያዩ አካባቢዎችና በሀገራት መካከል የሚደረጉ ጦርነቶች የተወሳሰበችና አመፀኛ እንደሆነች ተናግረዋል ኦማሮ ሴሴኮ አምበሎ እስራኤል ውስጥ ላሉት እና ኢራን ውስጥ ላሉት ወንድሞቻችን ጦርነቱን ወዲያውኑ እንዲያቆሙ እነግራቸዋለን ካልሆነ ግን ጊኒቢሳው ጦርነቱን ለማስቆም ተገቢውን እርምጃ ለመውሰድ ትገደዳለች ብለዋል። ፕሬዝዳንቱ የሚወስዱት እርምጃ ምን እንደሆነ ግን ይፋ አልተደረገም። የሁለቱ አገራት ግጭት እንዲቆም 21 የአረብ አገራት፣ ቻይና እንዲሁም ሩሲያ በተለያዩ መንገዶች ጠይቀዋል።